ተፈ ትቼ ምናምን ያለሁት እዛ ተኝቼ ያለው ግን የእግዚአብሔር መንፈስ አፖስትል ያሳየ፣ ተይቼ ያለው እጅ አንስቼ፣ የዛሬ ሁለት ሳምንት ተነስቼ ታየኛላችሁ። አባቴም ጠራኝ፣ ጸለየልኝ፣ ተአምር እሳት ፈሰሰብኝ። በጣም የሚያመው እስትሮ ክመም ነበረ። ከዛ የተነሳ ክራንቹሉ እስከሚይዝ አሞት ነበረ። እና እሱ እያለ ያለው እንደዚህ ነው። ከሁለት ወር በፊት ያመመኝ የስትሮ ክመም የእግዚአብሔር ሰው በስልክ እየጸለየልኝ ከዛ ህመም አሁን ተፈውሻለሁ። አሁን ነፃ ነኝ። እንደዚሁ መሄድ ይችላለሁ እያለ ነው። ለእግዚአብሔር ክብር ሊመሰክር ነው። ሀሌሉያ እኔ ራሱ ልቤ ነው የተነካው። ከባድ ሁኔታ ውስጥ ሆኖ ነገር ግን በጣም የሚገርማችሁ ነገር እንደዛ ህመም ውስጥ ሆኖ ሆስፒታል ተኝቶም ወንጌል ይመሰክር ነበረ። ለታመሙ ሰዎች ይጸልይ ነበረ። ነፍሳትን ወደ ጌታ ያመጣ ነበረ። እስቲ እግዚአብሔር ይችላል ብሉ። እስቲ ሳምንት ደግሞ አይታቸዋል መቶ ክራንች ይዞ ነበረ። ክራንቹንም ጣለው። አንድ የብረት ክራንችም ነበረ ይሄም ነበረ፣ አንድ ላይ ነው የተፈታው ማለት ነው። እስቲ ለእግዚአብሔር ክብር አጨብጭቡለት። እስቲ ኢየሱስ ጌታ ነው። እኔ አንድ ነው የምናገራችሁ ባመናችሁት ላይ ጽኑ። እኔ አፖስትል ይዲድያ መንፈሳዊ አባቴ ነው። አምስት ዓመት ከስድስት ወር ከእሱ ጋር እግዚአብሔር በሱ ላይ አልፎ የሰራልኝ ሰው ነኝ። አሁን የገረመኝ ግን አጭር ባለ ሌላ ጊዜ ስለምናየው ነው። ለአማኞች ብቻ ሳይሆን ለአገልጋዮች ተስፋ እንዳትቆርጡ። እኔ ጓንዳ ሁኜ ጁባ ሁኜ ያገለገልኩ አፖስል ይዲድያ ጋር ማለት መንፈሳዊ አባቴ ላይ እግዚአብሔር መንፈስ መጣና አሜሪካ ላይ ያለ አፖስል ጋር ጸልይ በሉት እኔ ከማያየቴ በፊት እግዚአብሔር ለአባቴ ነው የነገረው። ያን የሆንኩ አዲስ አበባ ስገባ ሳላስበው ስትሮክ አደረኩ። ድንገት ማለት ድንገት ነው ምንም እኔ ከአገልግሎት ነው የመጣው። ዛሬ አንድ ባርኮት ልባርካችሁ። ከእግዚአብሔር ያልሆነ ድንገተኛ የሆነ ነገር በኢየሱስ ክርስቶስም ከዘመናችሁ ላይ የተሰበረ ይሆን። ድንገተኛ መንፈስ ተመጣ በሉ። ድንገተኛ አደጋ ሞት ሳይሆን በረከተ ቤታችሁ ይግባ፣ በኢየሱስ እና በጣም የሚገርም ነገር ነው። በአባቴ ላይ ያለ ጸጋ እውነት ልጆች ሁላችሁ እያልኳችሁ ነው። በአገልጋዮች ጠብቃችሁ ያዙ፣ እግዚአብሔር ያስገርማቸዋል። ቻይለ እንጂ መብትሄ ነው። እንደዛ አስተምሮኛል አባቴ። ሳላቅ ሆይ ሳላ ተኝቻለሁ ስነሳ ግን የለው፣ ማዕከላት ኢንፊጅን ነው። በቃ ተጸዳትቼ ምናምን ያለውት እንዴ፣ ምን ሆኛለሁ? ራሱን ያገኘው ሆስፒታል ውስጥ ነው። ማለት ማለት ምንም ነገር መቆጣጠር እስከማይችል ድረስ ሁሉ ነገር ላይ አልጋ ላይ እስኪሆን ድረስ ማለት ነው። ድንገት ነው ይሄ የሆነበት ነገር ግን፣ ከዛ ከጭንቅ ሁኔታ ውስጥ ግን የናዝሬቱ ኢየሱስ አወጣው። አሜን። እግዚአብሔር ይችላል በሉ፣ እግዚአብሔር ይችላል። አሁን ያለዚህ ክራንች በደንብ ትሄዳለን። እስቲ እንደዚህ ያዘውና ኮራ ብለት ይሄዳል። እስቲ እዛ ተኝቼ ያለው ግን የእግዚአብሔር መንፈስ አፖስትል ነው ያሳየኝ። ተኝቼ ያለው መስክር ነው ያለኝ። ይሄ ግማሹ በቪዲዮ ስለምታየት ነው። እጄ አንስቼ የዛሬ ሁለት ሳምንት ተነስቼ ታይኛላችሁ አልኩ ዶክተር ወርቁ አሁን ስላለ ማለት ስለሚሰማ ነው። አይ ደህና ተስፋ አድርጋለኝ ተስፋ አይደለም የዛሬ ሁለት ሳምንት ነው ያልኩት ሳላቀው ሌሊት እንዲህ እንደነካኝ አላቅም። ልክ ሲነካኝ ቁጭ አልኩ። አንድ ሰሃን ሙሉ እዚህ ጋር ቪዲዮ ስላለ ነው ደም ፈሰሰ። ዛሬ ሁለት ሳምንትን በእግር እሄዳለሁ አልኩ። ወጣው። አባቴም ጠራኝ፣ ጸለየልኝ። ተአምር እሳት ፈሰሰብኝ። የነበረ ሁሉ በጣም በጣም ከውስጡ የወጣው ትልቅ ማስታጠቢያ ሙሉ ደም። ብዙ ሰዎች ብዙ ጊዜ በተኙበት በህልሜ መተ እንዲነካኝ ከዛ በኋላ ልጅ አገኘው። እንደዚህ ነበረ፣ እንደዚህ እንደዚህ እንደዚህ። እግዚአብሔር መልአኩን ነው የሚልክላችሁ። አሜን። እኛን እየተመሰለ እኔ እባረካችኋለሁ። ከዚህ ማታ ጀምሮ መልኮታዊ መነካካት ይሆንላችሁ። እስቲ አሁን ወክ አደርገ ተራመደ። እስቲ ለጌታ ክብራቸው ጭብ። እስቲ እጆቻችሁን ዘርጉ። እስቲ ጌታ መንፈስ ቅዱስ፣ ትላንትና አልጋ ላይ እንደዛ ሆኖ ከጥቅም ውጭ የነበረ ሰው ዛሬ እንዲህ ሚያሮጥ መንፈስ ቅዱስ። በኢየሱስም ፈውስ የጸና ይሆን፣ እድሜ የተባረከ ይሆን፣ በነገር ሁሉ ያንተ የሆነው ነገር ሁሉ ይባረክ በኢየሱስ ክርስቶስ ጌታ ስም አሜን። ለኢየሱስ ክብር አጨብጭቡለት።